አብርሃም እውነተኛን አምልኮ እግዚአብሔር በሚወደው መንገድ አምልኮ። በጣም ብዙ የአምልኮ ስርዓቶች አሉ። ሰዎች እግዚአብሔርን ሊያስደስቱ በሚፈልጉት በራሳቸው መንገድ በጣም ብዙ የአምልኮ ስርዓትን ያደርጋሉ። እግዚአብሔር የሚቀበለው የሚቀበለው እርሱ በሚፈልገው አምልኮ መስዋዕትነት ይፈልጋል። መስዋዕት የከፈለ ሰው ነው። እዚህ የሚገኝ የሚፈልገን ጉዳይ የለንም? እንዴ ሰውነታችን ማረፍ አይፈልግም? ይፈልጋል። አብርሃም ግን የተጠየቀው እንደነዚህ አይነት ጥያቄዎች እንኳን አይደለም። አብርሃም ለዘመናት የጠበቀውን እግዚአብሔር የሰጠውን ተስፋ የአብርሃም ደስታውን የአብርሃም ካፒታሉን፣ የአብርሃም ሪሶርሱን፣ የአብርሃም ተስፋውን ሁሉ እግዚአብሔር አንድ ይስሐቅን ምን አድርግልኛለው? ሰዋለኝ። ከዛ ሞሪያ ተራራ ላይ ሲደርሱ አብርሃምን እግዚአብሔር ምፈልገው አንተን ነዋለ። አብርሃም ይስሐቅን ቢላውን እንጨቱን ተሸክሞ፣ ወገኖች ሆይ አምልኮ ቅድምን ብለናል፣ መስዋዕትነት ይጠይቃል። ሁለተኛው ነገር ደግሞ መለየት ይፈልጋል። ከምትወዱት ከሚተባበራችሁ፣ አገልግሎታችሁ ከአበረታቷችሁ ሰዎች ተለካለ፣ ትለያል። አትናገር ካለ አትናገር። አምልኮ መስዋዕትነት ይፈልጋል። የእግዚአብሔር አምላካችን ስም የተባረከ ይሁን። በዚህ ክፍል ውስጥ ስንጀምር እንደምታስታውሱት እግዚአብሔር የሰጠንን ሀሳብ ተካፍለናል። በዚህ ክፍል ውስጥ የተመለከት ነው ስለ አምልኮ፣ አብርሃም ያመለከውን አምልኮ፣ አብርሃም የፈጸመውን የአምልኮ ስርዓትና ከአብርሃም ህይወት እግዚአብሔር ከኛ የሚጠይቀውን ነጥብ ነበር ያየ ነው። አብርሃምን እግዚአብሔር ሲጠይቀው አብርሃም እውነተኛን አምልኮ እግዚአብሔር በሚወደው መንገድ አምልኮ። በጣም ብዙ የአምልኮ ስርዓቶች አሉ። ባለፈው መነሻ ላይ አይተናል። ሰዎች እግዚአብሔርን ሊያስደስቱ በሚፈልጉት በራሳቸው መንገድ በጣም ብዙ የአምልኮ ስርዓትን ያደርጋሉ፣ ግን እግዚአብሔር ይቀበለዋሉ ካልን እግዚአብሔር የሚቀበለው እርሱ በሚፈልገው ነው። ትዝ ይላችሁ ከሆነ ዳዊት አንድ ምኞት ነበረው። ያንን ምኞቱን ግን አውቀው ላደረጉ ሰዎች ክብር ነበረው። መጽሐፍ ቅዱስ ሲናገር እነዚህ ሰዎች ይህን ያህል ነገር አደረጉ፣ ይህን ጦር አሸነፉ፣ ይህን ማረኩ እያለ ሶስት ግሩፖችን ይጠቅሳል። ለሶስቱም የተጻፈላቸው ግን 700 ሰራዊት ደምስሰው አ 450 ሰራዊት ደምስሰው በጣም ብዙ ምርኮ አምጥተው ለሶስቱም የተጻፈላቸው አንድ መልእክት ወደ ቀደሙት ግን አልደረሱም የሚል ነበር። የቀደሙት ምን አድርገው ነው ስትሉ የሚቆጠር እንደዚህ ሰራዊት ጨርሰው ብዙ ምርኮ ዳዊት በልቡ ከዛ ምንጭ ውሃ ማን ያጠጣኛ ሲል ምን አደረገ ተመኘ። ያንን ምኞት ያወቁ ሰዎች ቅጥር ሰብረው ሄደው በነፍሳቸው ተወራርደው ከምንጭ ውሃ መጡለት። ከምንጭ ውሃ ማምጣት አንድ ባትል ውሃ ማምጣት ይበልጣል ወይስ ሶስት መቶ የሚያስጨንቁ ሰራዊትን መደምሰስ ይበልጣል? በሰውኛ ሲታሰብ ካልኩሌ ሲደረግ ሶስት መቶዎቹን የደመሰሰ ወይም ብዙ ምርኮ ያመጣ ብዙ ሀብት ያመጣ ብዙ ሙገሳና ክብር የሚገባው ይመስላል። ግን እግዚአብሔር እንደሱ አይደለም። እግዚአብሔር የሚፈልገውን እንድናውቅለት ይፈልጋል። አሜን ነው። ክብር ለኢየሱስ ይሆን። በዚህ ውስጥ አብርሃምን ስትመለከቱት አብርሃም አንደኛ አምልኮውን ሲያደርግ ያደረገው ነገር ምንድን ነው? የአምልኮ ምንጩ ጋር ነው የተጠጋው። የአምልኮ ምንጩ ምንድን ነው የሚለውን በመጀመሪያው ክፍል ላይ አይተናል። ሁለተኛ ነገር ደግሞ አብርሃም ያደረገው ምንድን ነው? ለመለኮት የመገዛት አምልኮ አቀረበ። ከምንጩ ጋር ከተገናኘ በኋላ ደግሞ በአምልኮ ውስጥ ምንድ ነበረ? መገዛት ነበረ። መገዛቱን የገለጸው በምንድ ነው? እግዚአብሔር ከተናገረው በኋላ በማለዳ ተነሳ፣ አህያውን ጫነ፣ ሎሎዎቹን የያዘ ልጁን የያዘ ወደ ተናገረ ወደ ሞሪያ ተራራ ሄደ። ሞሪያ ተራራ ላይ ራሱ ሲደርስ እግዚአብሔር ስፔሲፊክ አድርጎ እዚህ ተራራ ላይ አደለም፣ እዛ ከደረስክ በኋላ ረሱ አሳይሃለዋል። እስከ መጨረሻ ድረስ ለአብርሃም ለእግዚአብሔር በመገዛት ውስጥ ነበር አምልኮን ያደርግ የነበረው። አምልኮ በእኛ ፈቃድ ሳይሆን በእግዚአብሔር ጥያቄና ፍላጎት መሰረት የሚደረግ ነው። ክብር ለኢየሱስ ሲሆን፣ ሶስተኛው ያየነው ነገር አምልኮ በመስዋዕትነት ነበር። አብርሃም ያደረገው አምልኮ መስዋዕትነትን ይጠይቃል። አሁን ዛሬ ቅድም ማሚ ስትመሰክር እንዳያጩት እንደ ዛሬ ተጫጭኖኛ አቅም፣ እንዲያውም ቸርች ሁሉ ቀርታ አታቅም ማሚ። እኔ እስከማቀው ግን መቅረቱን ላቃተኛለች። ዛሬ ግን አንሶሎ አንግልጥ አድርጋ ልብሷን ለብሳ ያስ ወጣት እውነትም ያስታውቃል። አለባበሷንም ካያችሁ ዝንጥ ብላ አበሻ ልብስ ለብሳ ደምቃ ነው የምትመጣው። ዛሬ ተጫጭኗታል፣ ግን ገልብጣው መጣች። ክብር ለኢየሱስ ይሁን። አምልኮ መስዋዕትነት ይፈልጋል። አሜን ትላላችሁ። መስዋዕት የከፈለ ሰው ነው እዚህ የሚገኘው። የእውነት እንስር አካል ስራ የለም። እንደ አሜሪካ 24 ሰዓት ስራ አለ። የሚፈልገን ጉዳይ የለንም እንዴ? ሰውነታችን ማረፍ አይፈልግም? ይፈልጋል። አብርሃም ግን የተጠየቀው እንደነዚህ አይነት ጥያቄዎች እንኳን አይደለም። አብርሃም ለዘመናት የጠበቀውን እግዚአብሔር የሰጠውን ተስፋ የአብርሃም ደስታውን፣ የአብርሃም ካፒታሉን፣ የአብርሃም ሪሶርሱን፣ የአብርሃም ተስፋውን ሁሉ እግዚአብሔር አንድ ይስሐቅን ምን አድርግልኛለው ሰዋልኝ ከዛ በቃ እግዚአብሔር፣ አንተ ነህ ሰጠኸኝ፣ አንተ ደሞ መልሰ አምጣው ካለኝ ይዤ እልመጣለሁ። ያውም የቴዶ ተራራ ላይ ሞሪያ የሚባል ተራራ ላይ ያውም እንጨት ላይ አድርጎት፣ ያውም በቢላ ቆርጦ ለእግዚአብሔር መስዋዕት ለማድረግ አብርሃም ጨክኖ ወጣ። አምልኮ ምን ይፈልጋል? መስዋዕትነት። አምልኮ በመስዋዕትነት። ክብር ለኢየሱስ ይሁን። የእግዚአብሔር አምላካችን ስም የተባረከ ይሁን። ባለፈው እነዚህን አይተናል። ዛሬ አምልኮ መለየት ይፈልጋል የሚለውን ብቻ ልበላችሁ። ከዛ ሶስት ነጥቦች አሉ፣ ጌታ ቢፈቅድ ኔክስት ታይም እናያቸዋለን። አምልኮ በመለየት የሚደረግ አምልኮ ከአብርሃም እንመለከታለን። አንድ ሰው ከኔ ጋር እስቲ በመለየት በሉ። አንዴ ድገሙና በመለየት በሉ። እግዚአብሔር ዛሬ ከሆነ ነገር ለየት ብለን ለእግዚአብሔር ብቻ የሚቀርብ መስዋዕት እንድናቀርብ ይፈልጋል። አብርሃም ሲነሳ ትንሽ ጉባኤ ነው ይዞ ሄደው እኔ እንዲያውም ይሄንን እያነበብኩት ይሄ የሜጋ ቸርች ፎቢያ ላለባቸው ሰዎች ይሄ በጣም ጥሩ መልስ ነው። እዚህ አሜሪካ ይመጡና ግን ይሄ ቸርች ትንሽ ሆነብኝ ይላሉ። እኛ ምክንያቱም እዛ ቀጠና ሁለት በሺህ የሚቆጠር ሰው የደመር ነውና ኳይራችን እንኳን ከዚህ ጉባኤ ይበልጣል ይላሉ። የአሜሪካን የአውሮፓን ቸርች ሲያው ምን እናድርግ እንግዲህ ወይ በእንግሊዘኛ ውስደን ጋ ቸርች መቀላቀል ነው። ጌታ የተባረክ የሆን በሰጠን ነው የምናገለግለው። በቁጥር ውስጥ አይደለም። አብርሃም ሲሄድ ልጁንና ሁለት ሎሌዎቹን አህያ በአህያ ላይ የተጫነ እንጨት ነው ይዘው ሄደው ከዛ ሞሪያ ተራራ ላይ ሲደርሱ አብርሃምን እግዚአብሔር የምፈልገው አንተን ነው አሉ። አንተና መስዋዕትን ነው የምፈልገዋል። ሁለት ሎሌዎቹ እየታዘዙት በቤቱም ያገለግሉት የሚፈሩት የሚያከብሩትን እንደ ልጆቹ እንደ አገልጋይ ጆሮቸውን ተመስተው የሚያገለግሉትን መስዋዕት ንድስ ሲላቸው ደስ ብሏቸው ዛሬ የወርሺፕ ቀን ነው። በሞሪያ ተራራ ነው አምልኮ የሚደረገው። እግዚአብሔር ልዩ ነገር ያደርግልናል። ለአብርሃም እግዚአብሔር የሚያደረግለትን ባርኮት እንካፈላለን ብለው ሄዱና ተራራው ጋር ሲደርሱ አብርሃምን እዚያ ያስቀራቸዋሉ እንዴ። እግዚአብሔር ወይኔ፣ ኮንፊውዝድ እያረከኝ ነው። አንደኛ ልጅን ጠየቀኝ። አሁን ደግሞ ሎሌዎቹን ተዋቸው አላለም። በቃ እናንተ አህያው እዚህ ቆዩኝ። ያው ይችን ስብከት ይችን ጥቅስ ለሌላ ነገር ሲጠቀሙባት ተሰምታችሁናል። እንደ ምሳሌ የመረሩ አገልጋይ ሲጠቀም እሱን አልነግራችሁም። ግን እናንተና አህያው እዚህ ቆዩ አለና አብርሃም ይስሐቅን ቢላውን እንጨቱን ተሸክሞ ወገኖች ሆይ አምልኮ ቅድም ብለናል፣ መስዋዕትነት ይጠይቃል። ሁለተኛው ነገር ደግሞ መለየት ይፈልጋል። ዛሬ ማሳያችሁ መለየት ይፈል ከምትወዱት፣ ከሚተባበራችሁ፣ ወደ አምልኳችሁ ካስጠጓችሁ፣ ወደ አገልግሎታችሁ ካበረታቷችሁ ሰዎች ተለየ ካለ ትለያል። አትናገር ካለ አትናገርም። ትጠብቃለ ይደግፏል። መልካም ሰዎች ናቸው። ጌታና አቅም እንጂ ቆሶ ክርስቲያን በለው ይላሉ አንዳንድ ሰዎች ለምን እለዋለሁ? ጌታን ካላወቀ እስቲ አልለውም በሉ በቃ። እንደ ጌታ ያላለው ጌታን አያቅም እንጂ እሱ ቆ ህይወቱ ከክርስቲያን ይበልጣል ይላሉ። በምንም አይበልጥ። እንደ የክርስቶስን ደም ነው የምታሳንሱ። ባይ ዘ ወይ ዶን ኔቨር ሴት እኔ አልልም። ይህንም ማለት እኛ ቆ ቦርናጌን የተባልነው በክርስቶስ ኢየሱስ ደም ነው፣ በቀራኒዎ ላይ በፈሰሰው ደም ነው። በመልካምነታችን አደለም፣ በጥሩ ስነ ምግባራችን አደለም በማንነታችን በጥሩ የዘር ሀረጋችን አልተመረጥነም። እንደሱማ እንደ ሱማ ቢሆን ኖሮ መድበውናል። እንዲያውም ከድህነት ድህነት ጠለል በታች አሉ ብለው መድበውናል። ማንም አሜሪካ እንኳን እያጓጓዘች አ እ ከሀገሬ ውጡልኝ እያለች ወረቀት የለው ምናምን የለውም የማይረባ ምክንያት እኮ ነው። ሰው እንዴት እንደዚህ ይባላል? አሜሪካ እኮ እንዲያውም እ አንዱ ብለሲንጓ እኮ እንደምታውቁት የሪፊውጂ ሴንተር መሆኗ እኮ ነው። ከዓለም ሁሉ የከፋው ሰው መጥቶ የሚደበቅበት ነው። ግን አሁን ሰዎችን እየገፋች እያባረረች ነው። ዚስ ኖት ጉድ አይዶንት ሰፖርት። ሰው እግዚአብሔር ባለበት መኖር አለበት። ሕገወጥን ባድ ነገርን ኮንትሮል ማድረግ ጥሩ ነው። ሰውን ግን ማንገላታት ተገቢ አይደለም። እግዚአብሔር ደስ አይለው። አብርሃም ግን ተለይ ሲባል ቁጭ አደረጋቸው። እናንተ ቆዩ ከአህያው ጋር አላቸው። ወገኖች ሆይ አንዳንድ መወሰን ያለበት ነገር ላይ እንድንወስን እግዚአብሔር ይርዳል። ከምን ይሆን መለየት ያቃታችሁ? አብርሃምን እግዚአብሔር ተለይ ሲላቸው እነዚህ ሁለት ወጣቶች ናቸው። ሎሌዎቹ ተሸክመውለት ነው የመጡት። አንዳንድ ሰው ስለ አለቃው ሲያወራ ስለ ጌታ እንኳን እንደዛ አወራ። አንዳንድ ሰው ስለ ጓደኛው ሲያወራ እንደዛ ስለ ጌታ እንኳን አያወራ። ስለ ጎረቤቱ ሲያወራ መልአክ አርጎ ነው የሚያወራው። ግን እግዚአብሔር ልትሰዋ ስትወጣ ከእሱ እንድትለይ ከፈለገ ዩ ሀፍ ቱ ሊቭም አይፈልግም። እግዚአብሔር ብቻውን አንተን ይፈልግሃል። እግዚአብሔር ብቻሽን እግዚአብሔር ይፈልግሻል። ማንም በእግዚአብሔር ፊት ሲቆም ከጓደኛው ከሚስቱ ከባሉ ከልጁ ጋር የሚቆም ከእናት አባቱ ጋር ለእግዚአብሔር መልስ ለመስጠት የሚቆም የለም። መጽሐፍ ቅዱስ ሲናገር እያንዳንዳችሁ በእግዚአብሔር ፊት ክፉ ወይም ደግ ለሰራችሁለን ነገር መልስ ለመስጠት በሕያውና በእግዚአብሔር ፊት በነጩ ዙፋን ፊት አንድ ቀን ምን ታደረጋላችሁ ትቆማላችሁ ይላል መጽሐፍ ቅዱስ። ያ ቀን ከመድረሱ በፊት እግዚአብሔር ከእኛ የሚፈልገው መስዋዕት እንድንሰጠው እግዚአብሔር ይርዳል። ፈቃደኞች ናቸው እኮ ለማምለክ። እኔ ምንም ችግር የለብኝም እናንተ ቸርች መጣለሁ እኮ ይላሉ አንዳንድ ሰዎች። እኔ መጣለሁ፣ እናንተም ጋር መጣለሁ፣ ግን ቸርች እዛ ነው። እኔ እናንተም ጋር ምንም ጸሎታችሁ እኮ ይስማማኛል፣ ምንም ችግር የለብኝም፣ ግን ነፍስ አባቴ እዛ ነው ይላሉ። እኛ የነፍስ አባት ጥያቄ አላቀረብንም። ነፍስ አባት ልሁን አላልንም። እንድሁን እንዳትሉናት። የነፍሳት ሁሉ አባት በስሙ የተሰየመበት ኢየሱስ ክርስቶስ ይባላል። ክብር ለኢየሱስ ይሁን። እኛ እንዳናመልክ ምንድን ነው የያዘን? አብርሃምን እግዚአብሔር ሲጠራው፣ ሁለቱን ወጣቶች ይዞ ወጣ። አመልክሃለሁ፣ እከተልሃለሁ፣ በፈቃድ ውስጥ ሄዳለሁ። አብሮ ይዞ ሄደ። ተራራው ጋር ሲደርስ ግን ሁለቱም ምን አድርጋቸው? አስቀምጣቸው። አንዳንድ ሰው ስራው ነው እኔ እኮ ጌታ ማምለክ ወዳለሁ፣ ግን እየሰራው እኮ ፓስተር ያመልካለሁ። መዝሙር እኮ ከጆሮ ሰምቶ ያቀ ስብከትም ሰማ አለኩ። ዩቲብ ላይ ባለፈው ራሱ የሰበከውን ሰምቻለሁ ይላል ለእኔ ብቻ ሳይሆን ለብዙ ፓስተሮቻችን ሰምተዋል። አልዳው በጣም እንዴት ነበረ ጥሩ ነው ጌታ ባርክ። ግን እግዚአብሔር የሚፈልግ እንድሰዋ ነው። ክብር ለኢየሱስ ይሆን አብርሃም አምጣ ና ሰዋ ሲባል ሞሪያ ላይ ምርጥ ምርጥ እኮ ታዛዥ ሎሌዎች አሉት። በቃ እግዚአብሔር ይስሐቅን ጠይቆኛል። አይዶንት ብሊቭ እንደዚህ ጠይቀኛል ብዬ አስቤም አላውቅም። እኔ ግን ልጄን እዛ አይኔ እያየ አልሰዋውም እናንተ ውሰዱና እዛ ሞሪያ ተራራ እግዚአብሔር በፈለገበት ላይ ሰውት አላለም። አስራትን ስለላክ እግዚአብሔር አስራቱን ልኳል ብሎ እግዚአብሔር አይደሰትም፣ አይደሰትም። አም ቴዲንግ ዘትስ እግዚአብሔር የሆነ ነገራችንን ስለላክን እግዚአብሔር እንደሱ አይነት ነገር ኦንላይን ስለተከታተልን እንደሱ አይደለም። እግዚአብሔር የሚፈልገው ምንድን ነው? የሚጠይቀን ደግሞ የእውነት ድንጋራችሁ፣ አሜሪካ መታችሁ፣ ለእግዚአብሔር ከሰሰታችሁ፣ ከዚህ በኋላ የትም ቦታ ላይ ባርኮት ጋር አትገናኙ። በምን ትገናኛላችሁ? አሜሪካ ብለሲንግ እኮ በፈለግነው መርጠን እኮ ሦስት ሺፍት እኮ ያለበት ሀገር ነው። የምንሰራው ምርጫ ነው የሚገለን እንጂ እኮ ማጣት አይደለም። ፍሪጃችሁን ከፍታችሁ እኮ ዛሬ ፋት ፍሪ ምናምን ፍሪ ምናምን ፍሪ ነው የምትፈልጉት እንጂ እኮ በረሃ የምትሞቱበት ሀገር አይደለም። የተወሰነ ጊዜ በቻሌንጅ ልናልፍ እንችላለን፣ ግን እንሻገራለን። እሱንም ቢሆን መጽሐፍ ቅዱስ ሲናገር በሰው ከደረሰው አንዳችም እንኳን የተለየ ነገር ምን አላረገላችሁ አልገጠማችሁም። እረ፣ ኢየሱስ ያድናል። በተለይ ለአምልኮ የሚቀርብ መስዋዕት ዝግጅት ይፈልጋል። ማሰብ ይፈልጋል። የእግዚአብሔር ምንጩን መጠጋት ይፈልጋል። ከዛ መስዋዕትነት ይፈልጋል። ከዛ መለየት ይፈልጋል። ከኢኮኖሚያችን፣ ከቤተሰባችን፣ ከስራችን፣ ከትምህርታችን፣ ከማህበራዊ ነገሮቻችን ዙሪያችንን ከከበቡን የኛ ከምንላቸው አታችን ከሆንባቸው ነገሮች ላይ ዲታችን እንድንሆን ይፈልጋል እግዚአብሔር እንቅፋት የሆኑብን ነገሮች ለአምልኮ የሚደግፉን የሚያበረታቱን፣ ሂድ ጥሩ ነው ምናምን የሚሉ የሚመስሉ ግን እግዚአብሔር ያልመረጣቸው ያልፈለጋቸው ነገሮች ካሉ ዛሬ በኢየሱስ መለየት ይሁንላችሁ። እኔ አላቅም፣ በእያንዳንዳችን ዙሪያ ያለውን ነገር አላቅም፣ አላቅም። አገልጋይ የነበሩ ሰዎች የሄዱና የማያምን ሰው ያገባሉ። ከዛ በኋላ አገልግሎት አለን ሲል እስቲ ስርዓት ያዝ ሰንደይ ነው ቁጭ ብለን ቡና እንጠጣ፣ ምንድነው የሚያንቀሸቅሽ በየቅዳሜው ቢልዲንግ ቢልዲንግ ትላለ። መጀመሪያ የእኛን ቤት አሰራም። እንዴ ፓስተር፣ እኔ በጣም አገልግል እፈልጋለሁ፣ ግን ያው እዚህ አገልግል ቤት ደግሞ ችግር አለ፣ እና ጸልልኝ ፕሊስ ይላል። እግዚአብሔር ጸልልኝ እንድትሄደ የጸሎት ርዕስ እንድሰጥ አይደለ የሚፈልገው። ዋይፍ ዩ አር ማይ ዋይፍ ሂ ኢዝ ማይ ሎርድ። አሜን በሏ። እንቅፋት የሚሆንባቸው ምንድን ነው? አእምሮ፣ የስጋ ሀሳብ ስሜት ኢሞሽን፣ በዓለም ላይ የተደረደሩ ንዋዮች፣ ጓደኛ፣ ፋሚሊ፣ ልጆች፣ ባል፣ ሚስት፣ ስራ፣ አለቃ፣ ምኞት፣ ትምህርት፣ ዋቴቨርቲዝ ከእግዚአብሔር እንዲለየን የሚችል ነገር የለም። መለየት ካለብን ለእግዚአብሔር ለመሰዋት እንድንነሳ እግዚአብሔር ይፈልጋል። ለመጾም በረሃብ የሞተ ሰው እኮ አለ አገር ቤት ማለት የሚበላው አቶ የሞተ ሰዋል ኖትኛ ጋር ኢትዮጵያና ኤርትራ ብቻ እንዳታስቡ። በተለያየ ዓለም ላይ በረሃብ የሚሞት በምድረ በዳ ላይ የሚቀሩ በጣም ብዙ አሉ። ያልፍልናል ብለው ከአገር ቤት እኮ ከቤታቸው ብዙ ገንዘብ ከፍለው በደላላ ተሸውደው ባህር ላይ አሸዋ ላይ የሞት እኮ በየቀኑ በጣም ምስክርነት እንሰማል። ወገኖች እግዚአብሔር በሁሉ አትረፍርፎልን ለመጾምና ለመጸለይ የጌታን ፊት ለመፈለግ እንዴት ያቅተናል? ከፍሪጃችን የምንለይበትን ቀን እግዚአብሔር ይናፍቃል። አንድ ሰው አሜን ትችላላችሁ፣ ትችላላችሁ። ያው እንደምታውቀው እኔ ቀኑ ሙሉ ስለሆነ የምሰራው ትንሽ መጾም ይከብደኛል። እኔ ምንም እንደሚከብድ አላስብም። ሐኪም እኮ ቼካፕ አለ፣ ጾመና ሲለን እኮ ጾመን እንሄዳለን። አረ ረር አልበላው ቼካፕ አለኝ እንላለን ለዶክተር። የምትፈራውን ያ ረ ትንሽ እግዚአብሔር እንድንፈራው እግዚአብሔር ይርዳል።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 አብርሃም ከነዚህ ሰዎች ጋር ምን እንደሚያወራ አላቅም። ምናልባት ይስሐቅን ነው ምሰዋ ቢላቸው እንደ ክሬዚ ሆኖ ይይዙት ይሆን? አብርሃምን ይመስለኛል። እንዴ አብርሃም፣ እንዴ ምነ ይህ ሰው አረጀ፣ በቃ አእምሮውን ሳተ። እንዴ እዚህ ሀገር ቢሆን ዲመንሻል ችግር አለበት ይላሉ። አረ የሆነ አእምሮው ጤናማ አይደለም፣ ሳተ፣ በቃ ይላሉ። ትንቢት እኮ ስትናገሩ ክሬዚ የሆነ ትንቢት ሲመጣ እ አረጋለሁ ሲል ዛሬ ባይዘው እግዚአብሔር የተናገረን ነገር ምንድን ነው ትንቢታዊ መልእክት ማሚያመጣችልን እግዚአብሔር ኖህን ምን አደረገው አሰበው እስቲ አሰበው በሉ በመታሰብ እግዚአብሔር ዛሬ ወደኛ መጥቷል ቤተ ክርስቲያንን አስብ ያለው አለ እግዚአብሔር አንቺን አስብ ያለው አንተን አስብ ያለው አስብ ያጫለው ብሏል እግዚአብሔር እንደ ታሰበ ሰው እግዚአብሔር እንዳሰበው ሰው ከዚህ ስትወጡ በዚህ መንፈስ ወጡ ስለዚህ ነው ቤተ ክርስቲያን የመምጣቱ ብለሲንግ ይሄ ነው ያገኛቸዋል መንፈሱ። ክብር ለኢየሱስ። ይሆን ልዩ የዝማሬ መንፈስ ነበር አይደል? በአየር ላይ የድና ያመለክ ነው። ልዩ የሚነቀንቀ እግዚአብሔር መንፈስ ነበር ወገኖች። ወደዛ መግባት የምንችለው በአእምሯችን ክሊን መድረግ ያለበትን ነገር በቅን ልብ ወደ እግዚአብሔር ስንቀርብ ነው። ሊቀ ካህናት አለን። ኢየሱስ ይባላል። ክብር ለኢየሱስ ሲሆን አብርሃም ወደ ሞሪያ ውጣ አለው። ወደ የትኛው ሞሪያ ይሆን እግዚአብሔር እንድንወጣ ይፈልገው? ምንድነው ያንተ ሞሪያ? ምንድነው ያንቺ ሞሪያ? ምን ይዘንለት እንድንሄድ ነው እግዚአብሔር የፈለገው? አብርሃም እዛው በሸለቆ ውስጥ ሊያመልከው ይችላል። እዚሁ ልሰዋል እግዚአብሔር ሆይ ማለት ይችላል። አልፈለገም? ማለዳ ፋይፍ ኦክሎክ እፈልጋችኋለሁ አለ፣ ለማለዳ ጸሎት እግዚአብሔር። ፍራይዴ በቤተ ክርስቲያን ጾም ጸሎት ነው አለ። ፍራይዴን ከሰባቱ ቀን አንዱን ቀን ቁርስና ምሳ ይለፋችሁ አለ። በቃ የተወሰነ ሰዓት እና እኔን አስቡኝ አለ እግዚአብሔር። ሰሚት አድርጉ፣ ለቤተ ክርስቲያን ተለዩ። ከምግባችሁ መቶ ሰጠና፣ እግዚአብሔር አስር ስጡኝ አለ። አስር ሰጠና፣ አንድ ስጡኝ አለ እግዚአብሔር። በመስጠት ተባረኩ ወገኖቼ፣ ወይ ካልሰጣችሁ የመባረክን ትርጉም አታዩትን በሕይወታችሁ አም ቴሊንግዩ ዘትሩስ በእግዚአብሔር መንፈስ ይህንን በተደጋጋሚ በአሁኑም ፕሮግራማችን እንኳን በጣም ብዙ ወገኖች እንዲያውም ወደ እኔ ነው ነገሩ የመጣው ማስተማር አለብህ መናገር አለብህ። የሚገራርሙ ምስክርነትን እያነሱ ወገኖች ይናገሩ ነበር። እኔ አም ቴሊንጊ ሰው ይህንን የምነግራችሁ ያልዘራ ሰው አያጭድም። ካልሰጣችሁ ለእግዚአብሔር ካልሰጣችሁ ከእግዚአብሔር መቀበልን ኤክስፒሪንስ ልታደረጉት አትችሉ። ካልዘራችሁ አታጭዱም። እኔ ቀለዋጭ መሆን አልፈልግም። ሰው በዘራው እርሻ ላይ መቃረምም አልፈልግም። ሰው ሲያጭድም ማድነቅ አልፈልግም። ራሴ መባረክ እፈልጋለሁ። ቅንነትን እዘራለሁ፣ ቅንነትን አጭዳለሁ። ምህረትን አደርጋለሁ፣ ምህረትን አጭዳለሁ። ይቅር እላለሁ፣ ይቅርታን እቀበላለሁ። እጸልያለሁ እግዚአብሔር ጠላቴን ያመጣ ይመታልኛል። እሰጣለሁ፣ ከእግዚአብሔር በብዙ እቀበላለሁ። ለድሃ የሚሰጥ ለማን ያበድራል? ለእግዚአብሔር። የታመመ ሰውን ስትጠይቁ፣ የተቸገረ ሰውን ስትረዱ፣ ያዘነን ስታጽናኑ፣ የሰውን ጉድለት ስትሞሉ፣ ከጀርባችሁ ብለሲንግን እየጠራችሁ ነው። ለእግዚአብሔር አስራትን ስጡ ሲል የተለያየ ሰባት ስምንት ትርጉም ያለው ባይብል አታምጡ። ስጡ ነው ያለው። ስጡት አስራቴን ወደ ጎተራ ያስገቡ ብሏል። ስታስገቡ ወንጌል እግር አውጥቶ ይሄዳል። የእናንተን ደግሞ ቀዳዳ እግዚአብሔር ይደፍናል። በመስሪያ ቤታችሁ ለፕሮሞሽን ትፈለጋላችሁ። ጤናችሁን እግዚአብሔር ይባርካል። መኪናችሁን በሰላም ትነዳላችሁ። ቀዳዳችሁን ሁሉ እግዚአብሔር ይደፍነዋል። አላስፈላጊ ከሆነ ብክነት እግዚአብሔር ይጠብቃችኋል። እግዚአብሔር በበቀል ቅባት ከእናንተ ጋር ይቆማል። የሚከሷችሁን አፍ እግዚአብሔር ያሳፍራል። የጠላታችሁን ደጅ እግዚአብሔር ያስወርሳችኋል። እግዚአብሔር ጤናችሁን፣ እህልዋችሁን ይባርካል። ውጡ፣ ከስስት ውጡ፣ ከክፋት ሀሳብ ውጡ፣ ከጥርጣሬ ውጡ። በቅንነት ይላል፣ በቅንነት። አሁን ያነበብኩላችሁ ቃል ላይ እግዚአብሔር በተረዳንበት እምነት በቅን ልብ እንቅረብ ብሎ ይጠይቃል። ቅን ልብ ማለት እዚህ ጋ መታው፣ ሽማግሌዎች እዚህ ጋር ቆመ፣ ፓስተሮች እዚጋ ቆመ፣ የእግዚአብሔር ሰዎች ሲነግሯችሁ በሁለት በግራ ይሄን ሐሳብ በሁለት ከፍዬ አየዋለው አትበሉ። እንደ መታው እንደ እግዚአብሔር ቃል በኢየሱስ ስም ብላችሁ ውሰዱት። አብርሃም አላማከረም ሳራን አላማከረም። ለምን አብርሃምን ነው ውጣ ያለው? ቆየን ጉዳይ ላስብበት፣ ልጹምበት፣ ልጸልይበት ከቤተሰብ ከወዳጅ ጋር ልማከርበት አላለም። አብርሃም በቃ እግዚአብሔር የጠየቀው አብርሃምን ነው። አብርሃም ተጠየቀ፣ ለጥያቄው መልስ ሰጠ። ሮሜ ምዕራፍ 12 ቁጥር 2 ላይ እንደዚህ ይላል፣ የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነ ምን እንደሆነ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም ምን አታድርጉ አትም ሰሉ በአእምሯችሁ ነው የሚለው። በአእምሯችሁ መታደስ ምን በሉ ተለወጡ። ሲስተሙ ገልብጡ። የዚህን ዓለም ኮራፕትድ ነው እንድትለዩ አይፈልግም። ያባብላል እንደሚያግዝ ድንገት ከፈለግ ድንገት ሚይዝልህ ከፈለግ? የሰውንም ሀሳብ በእግዚአብሔር እውቀት ላይ ያለውን የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን ለክርስቶስም ለመታዘዝ አእምሮውን ሁሉ ምን እናደረጋለን የመጀመሪያው ነገር ለአምልኮ ስንነሳ መማረክ ያለብን ሰውን አይደለም አእምሯችንን የራሳችንን ጥያቄ በኢየሱስም ዛሬ መልስሰተ ነው እንሄዳለን እለያ አለው በሉት እለያ አለው እግዚአብሔር እንድጾም ከፈለገ ጾማለሁ በግላችሁ አገልጋዮች አይ ኢንከሬጅ ዩ አትሊስት ዋን ዴይስ በራሳችሁ በቃ በሳምንት ይሁን በወር ይሁን የእግዚአብሔርን ፊት የምትፈልጉ የምትጾሙበት ነገር ይኖራችሁ። እግዚአብሔር ኃይሉን በእናንተ ይገልጣል። እቺ ቤተ ክርስቲያን ምድር የምታንቀጠቅጥ ትሆናለች። ካልጾምን፣ ካልጸልን፣ የእግዚአብሔርን ቃል ካላጠናን፣ ሕብረት ካላደረግን፣ ካልተገናኘን፣ ገንዘባችንን ጊዜያችንን ካልሰጠን፣ እግዚአብሔር የሰጠንን ታለንት ጸጋ ካልሰጠን፣ እግዚአብሔር በምንድን ነው የሚሰራው? ሁሌ መልአክ እየላከ ሁሌ አህያ እያስቆመ ሰይፋየው እያለች ሁሌ በሚራክል፣ ሁሌ በታምራት ጌታ ኢየሱስ ጥቂት ታምራት ነው ያደረገው። ሙሉ በሙሉ ታምራት አላደረገም። ታምራት የእግዚአብሔር ክብር መገለጫ፣ ለማያምኑ ሰዎች የእግዚአብሔርን አብሮት ማሳያ እንጂ እኛ ሁሌ በታምራት አንኖርም። ትበላላችሁ እንዴ? ኤቭሪዴይ ፋስት ፉድ ትበላላችሁ እንዴ? ነው ላይቭ በሬስቶራንት ይቀጠላል እንዴ? ያዋጣል እንዴ? አቢ ያዋጣል እንዴ? አያዋጣም። ሂሳቡም አያዋጣም፣ ምግቡም አያዋጣም። ጨው በጨው ነው ምግቡ። ታመን ነው። ምን መጣው አያዋጣም። እቤት ነው በቃ። ሚስት ባል ሥራ ከሆነች እንደኔ ኩክ ታደርጋላችሁ። ቤት ሚስት ስትመጣ ሜሪ እየመጣሽ ጌታ ይባርክሽ፣ ኩክ አርጋለሁ። ቆንጆ ጎመን ሰርቻለሁ። ማይ ፌቨራይት ፉድ እጭ ጎመን አትለኝ። ጌታ ይባርክ። ገና ስትመጣም እየነዳች ታውቋለች፣ ጎመን እንደሚቀርብ ታውቋል። የጤና ምግብ ላይ እናተኩራለን እኔ ስሆን፣ ምክንያቱም ጎመን ቀለል ይላል። ጌታ የተባረከውን ጎመንን ያቀደደልን ሜሪዬ ደግሞ ስትሆን በቃ ሾይና የሆነ ምግብ ቫራይቲ ያለው ጌታ የተባረከ ጌታ እየተባረከ ይሆን። አንዳንድ ቀን ደግሞ ፍሪጅ ሙሉ ሆኖ ዛሬ ጾም ነው። እስቲ ጾም ነው በሉ። አንድ ሰው እንደዚህ ያለኝ ግን፣ በጣም ብዙ ብር አሳየኝና፣ ጌታ የባርክ እግዚአብሔር ስላደረገልን ነገር ደስ ብሎኛል አልኩት። ጌታ የተባረከ ይሁን እና ግን አስራትን አስገብተን ነው የምታወራኝ ወይስ እንዴት ነው ስለው አስራት ምንድን ነው አለ። አስራት ኳስ ተጫዋቹ ነው እንድል ነው። አስራት ማለት ከአስር አንድ ይባላል። እስቲ ከአስር አንድ ይባላል በሉ። እህቶች ጌታ ይባርካችሁ። ዝቼች አስራትን በደንብ ያውቁታል። እስቲ ወንድሞች አስራት ኳስ ተጫዋች አይደለም በሉ። አስራት ለእግዚአብሔር የሚሰጥ ስጦታ ነው። ክብር ለኢየሱስ ሲሆን፣ እግዚአብሔር በቃ ተለዩ ካላችሁ ተለዩ ከስስት ተለዩ። ከአለማመን ተለዩ። ካለእውቀት ተለዩ። ከጥርጣሬ ተለዩ። ቅንነት ከሌለበት ሀሳብ ተለዩ። እግዚአብሔር ወደ ጠራችሁ ነገር ላይ እንዳትደርሱ ከሚፈልገው ነገር ተለዩ። አሜን ነው። ኔክስቱ ጌታ ቢፈቅድ ራስን በመካድ ውስጥ የሚደረግ አምልኮ እንደዛ፣ በኋላ ደግሞ በአገልግሎት ውስጥ የሚደረገውን አምልኮ እንደ እግዚአብሔር ፈቃድ አብረን እንመለከታለን። በመጨረሻ አምልኮ በእርካታ የሚቀርበውን አምልኮ እግዚአብሔር እንደረዳን እንመለከታለን። ክብር ለኢየሱስ ይሆን። ዛሬ አንድ ነገር ነው ያየነው። እግዚአብሔር ከኛ ምን ይፈልጋል? መለየት። በሉ፣ ተለይተን የምናቀርበውን አምልኮ እግዚአብሔር ማየት ይፈልጋል። አሜን ትላላችሁ? ለመለየት ፈቃደኛ ናችሁ? መንፈስ ቅዱስ ይጠቁማችሁ። እኔ በየጓዳው እየገባው ለእያንዳንዳችሁ ልጠቁማችሁ እንደማልችል ጌታ ያውቃል። አልተናገረኝም። የማናችሁንም የምትለዩበትን ነገር አልተናገረኝም። ግን እግዚአብሔር ከናንተ አምልኮ እንደሚፈልግ ነግሮኛል። አምልኳችሁን ይዛችሁ ስትመጡ ተለዩ ተለይታችሁ አምልኳችሁን ይዛችሁልኝ እንድትመጡ፣ አህያውና እዛ ጋር ሎሌዎቹ አጃቢዎቹ ይቆዩ። እኔ የምፈልገው እናንተንና መስዋዕታችሁን ነው ብሏል እግዚአብሔር።